ወለተሃና ይላል ስሙ፣ ገብታችኋል አይደለ? መጀመሪያ ላይ ማለት ነው። ከዚያ ይከራከር ነበር፣ ስልምናን ተቀበለ። አሁን ለታ እኔ ከዚህ ስሙን ያስቆኝና፣ ወለተሃና ተሐና የሚባል ወንድማችን ስም ራሱ መረጣ ኢብራሂም ይባል ፈልጋለሁ፣ ይሄ አብርሃምን በጣም ስለመወደው አለ። ገብታችኋል? ወለተሃና የሚባል ልጅ ኢብራሂም በየኔ ፌስቡክ ላይ ፖስት አደረግኩት። እኔ ወለተሃና የሚለው የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና አላውቅም። ይሄን ክርስቲያን ልጆች እንዳለ ይይዙና ያውና ሁሴን ወለተሃና የሚባል ወንድ ብሎ ምናምን ብለው እንትን ይላሉ። ይህን ድራማ ይሰራሉ። ለማንኛውም ነገራችን ላይ በነገራችን ላይ እና ይሄ የእኔ አካውንት አይደለም፣ ለሁለት የምንጠቀምበት እና ልጅቷ ነው ስሙን የምቀያይረው እንጂ እኔ ስጀመር ሴቶካፍን የለኝም። ሰዓት በአስተምሯቸው የምታፍሩ ከሆነ አይን ትበሉ። አስተምሮ የራሳቸው አስተምሯ እንጂ ዲራማ ምናምን ነገር ግን በነገራችን ላይ ይህ ከራሳችሁ ከኮንፊደንስ የማጠር ነው። አልሐምዱላ ሁላችሁም አስተምሯችሁ። አይ ሀቅ ካላችሁ በሀቃችሁ መከለባችሁ። እንግዲህ እኔ አትረብሹኝ። እኔ ስጀመር ላይቭ ላይ እንደውም ላለመንጣት ያልፈለግኩ ለዚህ ነው። እኔ አልፈልግም በቃ ቲክቶክ በቲክቶክ እንደውም እኔ በስሱን ወራዘ ይሄ ሁሉ እንደያዩዬ ነው እና ዲራማ ነው ምናምን እያየሁ ነበር፣ ኔ እስክሩን እያደርጉ እያሳለፍኩ ነው እና አልሐምዱሊላ፣ አሁንም አትረብሹኝ። አሁንም በኢምቦክስ ላይ የመታችሁ እንዳትጽፉ፣ የኔ አካውንት አይደለም ይሄ። የምትፈልጉን ነገር ካለ እኔ አምብቤ ተልድቻ አውቄ ነው ወደዚህ የመጣሁት እና ምንም ነገር ቢሆን ዲራማ እየሰራ ነው። እንደዚህ እየተሰበሰቡ ብዙ ተከታይ ያላቸው እራሱ ዲራማ ስሰሩ አይቻለሁ። በጣም አፍራለሁ። እንዴት ስላደረጋችሁ ማለት ነው። እና እናንተ ባስተምሯችሁ አስተምሩ፣ ሀቅ ካላችሁ ወደ እናንተ ሳቡ። ግን አሁን ሌላ ነገር እናንተ የምትሰሩት እንትን ራሳችሁ በራሳችሁ ላይ ነው፣ ላይ እየገፋችሁ ሀቅ እንድናቅ እንድናቅ ያደረጋችሁ እናንተ። እና ምንም ምንም ድራማ ምናምን የሚባለው የሚያውቀው ነገር የለም። አይ ደግሞ ካላችሁ እኔን ተፈለጋችሁ፣ እኔን ቁጥሬ እየሰጣችኋለሁ በግል መታችሁ ማውራት እኔ እንታ ያልኝን ነገር መጠይቅ ትችላላችሁ። ያ እስካሁን ይህን ነኩል ጊዜ ስቆይ ያልገባኝ ነገር ነበር። ደግሞ አልሐምዱሊላህ አሁን ቁርአን ሳለብ ሁሉ ነገር ተጠይቆልኝ ጥያቄ ተመልሶልኛል። አይ እንደዚህው ድራማ ነው ምናምን ድራማ የምትሰሩ በነገራችን ላይ እናንተ ራሳቸው ናቸው እና ይሄ የሱ የኔ የራሴ አካውንት አይደለም የምትጠቀምበት ልጅ አለች ብጽፉ ምንም ብትሉም እሷን ነው የምታገኙት። እኔን አታገኙኝም እና ለዚያ ነው እሱ አመሰግናለሁ። ባለፈው ልጁ ወለተሃና የሚል ነበር ስሙ ማለት ነው፣ መጀመሪያ ሲገባ የነበረበት አካውንት። ከዚያ በኋላ ብዙ ጊዜ እንዳሁም ይሄ ልጅ ወላ በጣም ይከራከር ነበረ። ስታስታውሱት ከሆነ በጣም ነበር የሚከራከረው፣ ገብቶ እዚህ ጋ ማለት ነው በቃ ኢየሱስ ክርስቶስን አምላክነትን ለማስረዳት ያለውን ነገር ስለመጽሐፍ ቅዱስ ይከራከራል። በመጨረሻ እስልምናን ተቀበለ። እኔ እዚህ ጋር እስልምና ሲቀበሉ ልጆች ለሌሎች እንዳው የሂዳያ ሰበብ በሚል ጥሩ እሳቤ ወደዚህ መጥተው እንዲያዳምጡ እውነትን እንዲያውቁ ሌሎች የተረዱት እንዲረዱ ከሚል አንጻር ወለተሃና የወንድ ስም ይሁን የሴት ስም ይሁን እንደ ክርስትናን የማውቀው ነገር የለኝም ግን ልጁ መተው የገባው ክርስቲያን ስለሆነ ስላየሆን፣ ወንድ ልጅ ነው ወለተሃና የሚባል ወንድማችን። ማንን ስም ትመርጣለህ ብዬው ራሱ ነው እኔ አብርሃምን በጣም ስለምወዳቸው ኢብራሂም ብዬ መሰ ይፈልጋለሁኛ ኢብራሂም መባል እፈልጋለሁ እፈልጋለሁኝ አለ። ከዚያው ስልኩኝ እና ፌስቡክ ላይ ወለትሃና የነበር ወንድማችን ኢብራሂም ብዬሽ ፖስት አደረኩት። ከዚያ እንደገና ያንን እንትን እያላቸው እንደማሉ ሽ በደምብ አድርጋቸው ታውቃላችሁ። ለሚገርምህ ማለት ነው። አይ ውሸት ነው ካላችሁን እኛ ሙስሊሞች እዚህ መተው የሚሰልሙትን ልጆች መታችሁ መከታተል ያው ክርስቲያን ልጆች እየጠየቁ ከዚያ በኋላ ራሳቸው ስላሁን እየተቀበሩ፣ እኔ እናንተ ለማስረዳት ብዬ አይደለም፣ ወላሂ አይደለም። አውቄ ነው ዝም ያልኩትም። ይሄንን ነገር መናገርና ልጁ ቪዲዮ ሰርተህ ነገራቸው ማለት እችል ነበር። መልስ ፈልጋችሁ እንዳልሆነ አውቃለሁ። መልሶን እንደምታውቁትም ስለማወቅ እሱ ምንድነው እንደማንዋሽ በደንብ ታውቃላችሁ። ነብያቶችን እንደማይዋሹ እያወቁ ተከታዮች እነዚህ ህዝቦቻቸው ውሸታም ቢሏቸው ነበር ቦታቸው አለ አይደለ ካፊር ቢሏቸው ነበር ውሸታም። መሲሁንም አብርሃምንም ኢስሐቅንም ያዕቆብ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ውሸት ይሏቸው ነበር እንደማይዋሻቸው እያወቁ ያን ነገር እኔ ስለማወቅ በታችሁ አይደለ? ለእናንተ ምንም ማስረዳት መልስ እንደማይሆን አውቃለሁ። አውቄ ነው ዝም ያልኳችሁ። በታችሁ አይደለ? ያ ብዙ በሚሰልሙ ሰዎች እንደተነደዳችሁ ይገባል። በታችሁ አይደለ? ያ ደግሞ ይቀጥላል፣ ወደፊትም ይቀጥላል። እንዳለ ሙሉ ኢትዮጵያ በአላህ ፍቃድ ለዚያ ለአንዱ ለአምላክ ለአብርሃም፣ ለኢስሐቅ፣ ለያዕቆብ አምላክ እንድትገዛ እናደርጋለን። በአላህ ፍቃድ የነብያትን መንገድ ለሰዎች ሁሉ እንሰብካለን። ዳሩ ግን እኛ ሞት እስኪመጣብን ድረስ የነብያትን መንገድ ለሰዎች እናሳውቃለን። በታችሁ አይደለ?

ማሻአላህ አላህ ምስጋና ይገባ። ከዚህ በኋላ ሙስሊሙን አለ። አሁን ያልከው ቃል የሻዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሀ ኢላላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሻዱ አን ሙሐመድ ረሱልላህ ማለት ደግሞ ሙሐመድም የርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አብረሽኝ የምለውን በይ። እሺ አሽሀዱ

ማሻላ አሁን ያልሾካል ይባላል። አንድ ሰው እስልምናን ሲቀበል ጊዜ የሚመሰክረው የመጀመሪያ ምስክር ቃል ይሄ ነው። የትእዛዛት ሁሉ ፊተኛ መጀመሪያ ማለት የአምላክን አንድነት፣ ለእርሱ ቅንጣት አጋር እንደሌለው ማመንና መመስከር ነው። ይሄ ነው የነቢያቶች ሁሉ ትምህርት። ነቢዩ መሐመድ ስለ ላ ይህን ያስተማሩት ላይ ሲናገሩ ምናሉ ቃል ነቢዩ ሰለላሁ ሰለም ወሰለም ብንየ ልእስላም

በእኔ እና በላኩት መልእክተኛ የመኖራቸው ሉ አመና ኖ ምነናል ላሉ ወሸድ ቢያንና ሙስሊሙን ሙስሊሞች መቻ መሆናችንን መስክርልን አሉ፣ ይላል እና፣ ይህ ነው አንድ ሰው እስልምና ሲቀበል አላህ ምን ያደርግለታል? ለዚህ ሰው ከተባለ መጀመሪያ ያለፈ ኃጢአቱን ይቅር ይለዋል። ያለ ምንም ኃጢአት ንጹህ አድርጎ ይቀበለዋል። ይሄ ነው። ይህን በቁርአን ላይ ብዙ ቦታ ላይ ተናግሯል። ሁሉ ለዚነ ከፈሩ እየንተሁ ይቅፈር ለሁም ማቆት ሰለፍ ይላል። መሐመድ ሆይ ለእነዚያ ለካዱኝ ሰዎች ወደ እኔ ቢመለሱ ከክህደታቸው ቢቆጠቡ ያለፈውን ወንጀላቸውን ሁሉ ይቅር ላላቸዋለሁኝ ብሎ ተናግሯል። ይሄ